ጤና ይስጥልን ክቡራን ተመልካች እና ተከታዮቼ እንደምሰነበታችሁ። ይህ የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብአት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ስለ ፉል ሃይብሪድ እንነጋገራለን። እስከ መጨረሻው ድረስ አብራችን ይቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ፣ ላይክ እና ሼር አድርጉ። እንግዲህ በዛሬ ፕሮግራማችን የምናየው ነው ስለ ፉል ሃይብሪድ ነው። ከዚህ ቀደም እንግዲህ ሃይብሪድ ተሽከርካሪ ምን ማለት ነው ብለን አይተናል። እንዲሁም የሃይብሪድ ተሽከርካሪ አይነቶችን ጀምረን ክፍል አንድ ላይ ስለ ማይልድ ሃይብሪድ አይተናል ማለት ነው። በዛሬ ፕሮግራማችን ደግሞ ስለ ፉል ሃይብሪድ የተሽከርካሪ አይነቶች እናያለን። ፉል ሀይብሪድ ማለት ምን ማለት ነው? ወርኪንግ ፕሪንስፕላቸው ምን አይነት ነው? አድቫንቴጅ እና ዲስአድቫንቴጃቸውን እናያለን። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ክቡራን ተመልካች ተከታዮቼ በመግቢያ እንዳያችሁት የዛሬ ፕሮግራማችን ስለ ፉል ሃይብሪድ ተሽከርካሪ አይነቶች ነው። የፉል ሃይብሪድ ተሽከርካሪዎች ከሃይብሪድ የተሽከርካሪዎች ውስጥ አንዱ ሲሆን እነዚህ የተሽከርካሪ አይነቶች ሰልፍ ቻርጅንግ ሃይብሪድ ቬክርስ በመባል የሚታወቁ ሲሆን በአነስተኛ ፍጥነት ስንጠቀም የኤሌክትሪክ ሀይልን ወይ ደግሞ በባትሪና በኤሌክትሪክ ሞተር የሚንቀሳቀስ ሲሆን በከፍተኛ ፍጥነት ደግሞ ስንጠቀም የጋዝ ፓወርድ ወይ ደግሞ ነዳጅ ሞተሩን በመጠቀም የሚንቀሳቀስ እና ተሽከርካሪው በሚንቀሳቀስበት ጊዜ እና ፍሬም በምንይዝበት ጊዜ ደግሞ መልሶ ባትሪውን ቻርጅ የሚያደርግልን የሃይብሪድ የተሽከርካሪ አይነት ነው። እነዚህ የሃይብሪድ ተሽከርካሪ አይነቶች ከሌላው የሃይብሪድ አይነቶች የሚለዩት ኤሌክትሪክ ሞተሩንም የነዳጅ ሞተሩንም በተለያዩ ጊዜዎች በመጠቀም የነዳጅ ፍጆታውን በመቀነስ የሚንቀሳቀሱ የተሽከርካሪ አይነቶች ናቸው ማለት ነው። ባትሪውን ሞተሩ ሲሰራና ፍሬን ስኒዝ የኬኔቲክ ኢነርጂን ወደ ኤሌክትሪክ ኃይል ወይ ደግሞ በሪጀሬቲቭ ብሬኪንግ ሲስተም በመቀየር ባትሪውን ሪቻርጅ ያደርጋል። ይሄ የሃይብሪድ አይነት ቻርጅ ለማድረግ ምንም አይነት ሌላ ኤክስተርናል ፓወር አያስፈልገውም ማለት ነው እንደ ሌሎቹ እንደ ፕላጊን ሃይብሪድ ወይ ደግሞ እንደ ኤሌክትሪክ መኪና ከሌላ ውጫዊ ሶርስ ቻርጅ መደረግ አያስፈልጋቸውም ማለት ነው። እንዴት ይሰራሉ ብለን ስናይ በመጀመሪያ ላይ እንግዲህ ኢንተርናል ኮምበስሽን ኢንጂን ወይ ደግሞ በነዳጅ የሚሰራ ሞተር ይኖራቸዋል። ኤሌክትሪክ ሞተር ይኖራቸዋል እንዲሁም ደግሞ ባትሪ ይኖራቸዋል ማለት ነው። የመጀመሪያው እንግዲህ ምንድነው ሪጀኔሬቲቭ ብሬኪንግ ሲስተም ነው። ያሰራሩን ሁኔታ ስናይ ማለት ነው የፉል ሃይብሪድ ተሽከርካሪዎች ነዳጅ ስንለቅና ፍሬን ስንይዝ፣ በተለይ ቁልቁለት ላይ ሲሆን ኤሌክትሪክ ሞተሩን እንደ ጄኔሬተር በመሆን የኬኔቲክ ኤነርጂን ወደ ኤሌክትሪክ ኃይል በመቀየር ባትሪውን ቻርጅ ያደርጋል። የዚህ የባትሪ ኃይል ከ0.6 እስከ 2.4 ኪሎዋት ሃወር ይደርሳል ማለት ነው። የባትሪው አቅም ማለት ነው። ሌላኛው ኢንተርናል ኮንበስሽን ኢንጂን ይኖረዋል። የተሽከርካሪው ሞተር በነዳጅ የሚሰራ ሲሆን ተሽከርካሪው በሚንቀሳቀስበት ወይም ደግሞ በሚኒሙ በሚሰራበት ጊዜ እንደ ጄኔሬተር በመሆን ለባትሪው ሀይል በማቅረብ ባትሪውን ቻርጅ እንዲሆን እያደርግልናል ማለት ነው። ስለዚህ የፉል ሃይብሪድ ተሽከርካሪዎች በእንደዚህ አይነት ሁኔታ ይሰራሉ ማለት ነው። አጭር ርቀት ላይ በአነስተኛ ፍጥነት ስንንቀሳቀስ እንዲሁም ደግሞ ረጋጋ መንገድ ላይ ስናሽከረክር የነዳጅ ሞተሩ ይቆምና በኤሌክትሪክ ሞተሩ ብቻ ከባትሪ በሚያገኘው ኃይል እንዲንቀሳቀስ ያደርጋል። በከፍተኛ ፍጥነት ግን ስንንቀሳቀስ ምን ያደርጋል? የነዳጅ ሞተሩን በማንቀሳቀስ ሞተሩ ኃይል እያመነጨ ተሽከርካሪው ከቦታ ወደ ቦታ እንዲንቀሳቀስ ያደርጋል ማለት ነው። ጥቅምና ጉዳታቸውን ወይም ደግሞ አድቫንቴጅ እና ዲስአድቫንቴጃቸውን ደግሞ እኔ የፉል ሃይብሪድ የተሽከርካሪ አይነቶች ጥቅማቸውን ስናይ የመጀመሪያው ምንድነው? ፊውል ኤፊሽንሲ ነው። ከሌላው የጋዝ ፓወር የተሽከርካሪ አይነቶች ከፍተኛ የሆነ የነዳጅ ቁጠባ ይኖራቸዋል ማለት ነው። በአነስተኛ ፍጥነት እና ሲቆም ኤሌክትሪክ ሞተሩን ስለሚጠቀም እናም ሌሎችን አክሰሰሪዎች ከኤሌክትሪክ ስለሚጠቀም የነዳጅ ሞተሩ ላይ የሚያርፈውን ከፍተኛ የሆነ ሎድ ይቀንስልናል፣ ስለዚህ የነዳጅ ፍጆታችንን ይቀንስልናል። ሌላኛው ሬዲዩስ ኢሚሽን ነው። በተሽከርካሪያችን ጭስ ማውጫ ወይ ደግሞ ኤግዞስት ፓይፕ ላይ የሚወጣውን በካይ ጋዝ ይቀንስልናል ማለት ነው። ለምን እንደ ሌላው የነዳጅ መኪና ፉል ታይም በነዳጅ ስለማይሰራ በኤሌክትሪክም ስለሚታገዝ የሚወጣውን ጭስ እየቀንስልናል። ሌላኛው ከሌሎች የጋዝ ፓወርድ ተሽከርካሪዎች የኤሌክትሪክ ኦፕሬሽን ይኖረዋል። በተዘጋጋ መንገድ ላይ ተሽከርካሪውን ስናቆም ቁልቁለት ላይ ሲሆን ባትሪውን ነው የሚጠቀመው ማለት ነው። ስለዚህ በተዘጋጋ መንገድ ላይ ስናሽከረክር፣ ስንቆም፣ እንዲሁም ደግሞ በአይድል ሲስተም በሚሰራበት ጊዜ የኤሌክትሪክ ሞተሩን ስለሚጠቀም የነዳጅ ፍጆታውን ይቀንሳል። ሌላኛው ሪጄኔሬቲቭ ብሬኪንግ ሲስተም አለው። ተሽከርካሪው ቁልቁለት ላይ ስናሽከረክር ነዳጅ ፔዳሉን ስለማንረግ በተሽከርካሪው ኬኔቲክ ኤነርጂ አማካኝነት ባትሪውን ሪቻርጅ ያደርጋል። ከዛ በተጨማሪ ደግሞ ለመቆም ፈልገን ልክ ፍሬን በምንጠቀምበት ሰዓት ልክ እንደዛው ኬኔቲክ ኤነርጂውን ወደ ኤሌክትሪካል ኤነርጂ በመቀየር ባትሪውን ሪቻርጅ እያደርግልናል። ሌላኛው ዱሬቢሊቲ ነው። የሀይብሪድ ተሽከርካሪዎች በኤሌክትሪክም በነዳጅም ስለሚጠቀሙ በተሽከርካሪው የነዳጅ ሞተር ላይ ብቻ የሚያርፈውን ጫና በመቀነስ ሞተሩ ረጅም ጊዜ እንዲያገለግል ያደርጋል። ሌላኛው ጉድ ሪሴል ቫሊዩ ነው። የሀይብሪድ ተሽከርካሪዎች በየትኛውም ዓለም ላይ ሪሴል ቫሊዩያቸው ከፍተኛ ነው ማለት ነው። ከጋዝ ፓወርድ ተሽከርካሪዎችም የተሻለ ሪሴል ቫሊዩ ይኖራቸዋል ማለት ነው። ሌላኛው ሎወር ሜንቴናንስ ኮስት ነው። የሀይብሪድ ተሽከርካሪዎች አሰራራቸውን በጣም በጥንቃቄና በጥራት ይሰራሉ። ከዛ በተጨማሪም ደግሞ እንደ ሌላው የኤሌክትሪክ መኪናና እንደ ነዳጅ መኪኖች ከፍተኛ የሆነ ጫና አንዱ ነገር ላይ ወይ ባትሪው ላይ ወይ ደግሞ የኤሌክትሪክ ሞተሩ ላይ ወይ ደግሞ የነዳጅ ሞተሩ ላይ ስለሌለ ስለሚተጋገዙ የኤሌክትሪኩና የነዳጁ ሞተሮች ስለሚተጋገዙ ረጅም ጊዜ ሳይበላሽ ይቆያል። ከዛ በተጨማሪ በቀላሉም የሚበላሽ አይደለም ማለት ነው። ሌላኛው ኖ ኤክስተርናል ቻርጂንግ ነው። ሌላ የፓወር ሶርስ ወይ ደግሞ ልክ እንደ ኤሌክትሪክ መኪና ቻርጅ መደረግ አያስፈልጋቸውም። ስለዚህ እነዚህን እንደ አድቫንቴጅ እናያቸዋለን ማለት ነው። ሌላኛው እንደ ዲስ አድቫንቴጅ ስናይ የመጀመሪያው ምንድን ነው? ሃየር አፕፍሮንት ኮስት ነው። ተሽከርካሪውን በምንገዛበት ጊዜ ከፍተኛ ወጪ ሊያስወጣን ይችላል። ምክንያቱም እንደ ሌሎች የነዳጅ መኪኖች ወይ ደግሞ እንደ ኤሌክትሪክ መኪኖች አንድ ነገር አሁን ነዳጅ መኪና ላይ ስናይ ኢንተርናል ኮምበስሽን ኢንጂን አለ። ኤሌክትሪክ መኪና ላይ ደግሞ ስናይ ባትሪና ሞተር ብቻ ነው ያለው። የሃይብሪድ ተሽከርካሪዎች ላይ ግን ይለያያል ማለት ነው። በነዳጅ የሚሰራ ሞተር አላቸው። በኤሌክትሪክ የሚሰራ ሞተር አላቸው። እንዲሁም ደግሞ ልክ እንደ ኤሌክትሪክ መኪና ባትሪም አላቸው። ትራንስሚሽን ሲስተሞች ይኖራቸዋል። ስለዚህ ዋጋቸው ከፍ ይላል። ሌላኛው ኮምፕሌክስ የሆነ ቴክኖሎጂ አላቸው። እንደ አጋጣሚ ሆኖ በግጭትም ይሁን በአገልግሎት ብዛት ተሽከርካሪ ቢበላሽና ለጥገና ቢቀርብ በጣም ስኪልድ በሆነ ቴክኒሻን ካልሆነ በስተቀር እንዲህ በቀላሉ የሚጠገኑ አይደሉም። ሌላኛው ባትሪ ዲግሬድን ሪፕሌስመንት ነው። የሃይብሪድ ተሽከርካሪዎች ባትሪያቸው በሚያረጅበት ጊዜና አቅሙን ሲያጣ ያው መቀየር ይፈልጋል። እሱ እንግዲህ ከፍተኛ የሆነ ወጪ ሊኖረው ይችላል። ሌላኛው ክብደት ነው። ከሌሎች የተሽከርካሪ አይነቶች የኤሌክትሪክ ሞተሩ የነዳጅ ሞተሩና የባትሪ ሁኔታ ከፍተኛ የሆነ ክብደት እንዲኖረው ያደርጋል። ሌላኛው ኢንሹራንስ ኮስት ነው። በተለይ በሌሎች ባደጉ ሀገራት ላይ በእኛ ሀገር እንኳን ባይሆንም በሌሎች ባደጉ ሀገራት ላይ የሃይብሪድ ተሽከርካሪዎች ኢንሹራንስ ሲገባ ከሌላው ከፍ ያለ ይኖረዋል ማለት ነው። ሌላኛው ሊሚትድ የሆነ ኤሌክትሪክ ሬንጅ ይኖረዋል። ይህንን እንግዲህ ከኤሌክትሪክ መኪና ጋር ስናወዳደረው ነው። ከኤሌክትሪክ መኪኖች ጋር ስናወዳደራቸው በኤሌክትሪክ ኃይል የሚንቀሳቀስበት ሬንጅ በጣም አነስተኛ ነው ማለት ነው። ስለዚህ እነዚህን እንደ ዲስአድቫንቴጅ ማየት ይኖርብናል ማለት ነው። ስለዚህ የፉል ሀይብሪድ የተሽከርካሪ አይነቶች ያሰራራቸው ሁኔታና ጥቅም እንዲሁም ጉዳቱ ይህንን ይመስላል ማለት ነው። ክቡራን ተመልካቾችና ተከታዮች እንዳያቸውት እንግዲህ የፉል ሃይብሪድ የተሽከርካሪ አይነቶች የአሰራራቸው ሁኔታ እንዲሁም ደግሞ ጥቅምና ጉዳታቸውን አይተናል ማለት ነው። ስለዚህ አንድ አሽከርካሪ የሃይብሪድ ተሽከርካሪን ሲገዛ የትኛውን መግዛት አለብኝ የሚለውን ነገር ማወቅ ይኖርበታል ማለት ነው። ከዚህ ቀደም እንግዲህ ስለ ማይልድ ሃይብሪድ አይተናል። አሁን ሊንኩን አስቀምጥላቸዋለሁ። ማይልድ ሃይብሪድ ምንድን ነው? ሃይብሪድ ተሽከርካሪዎች ምንድን ነው? ስንት አይነት ነው ብለን አይተናል። ዛሬ ሁለተኛውን የሃይብሪድ አይነት አይተናል ማለት ነው። ስለዚህ ተሽከርካሪ ሃይብሪድ ነው ሲባል ሁሉም ሃይብሪድ ተመሳሳይ አይደለም ማለት ነው። በቻርጅንግ ሲስተማቸው ይለያያሉ። ተሽከርካሪውም በማንቀሳቀስ ሂደታቸው ወይ ደግሞ ፕሮፕለር አይነታቸውም ይለያያሉ ማለት ነው። ስለዚህ ይህንን ማወቅ ይኖርብናል ማለት ነው። እንግዲህ በዛሬው ፕሮግራም ያየነው ስለ ፉል ሃይብሪድ ነው ማለት ነው። በቀጣይ የማቀረብላችሁ ፕሮግራም ላይ ደግሞ ስለ ፕላጊን ሃይብሪድ እናያለን ማለት ነው። እስከዛው ድረስ እንግዲህ ለቻናል አዲስ ሆናችሁ ሰብስክራይብ በማለት ቤተሰቡኑ ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ፣ ሁሌም ላይክ አድርጉ። የተለያዩ ትምህርታዊ ቪዲዮችን በምለቅበት ሰዓት ኖቲፊኬሽን ደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።